አዲስ ቪዲዮ መጥቻለሁ ማለት ነው። ኪራ በትንሹም ቢሆን ሚስጥሩም ሰምቷል። የሰማበትን ምክንያት ነግራቸዋለሁ። ክችል ላይ ሆና እሷ ስልክ እያወራች እያለ ከኪራ አባት ጋር ማለት ነው ወገቤን ሻባርጌ ነው የምድረው ኪራን ስትል ሁሉም ነገር አሁን ላይ እኮ ዝግጁ ነው፣ ሁሉም ነገር ያለቀ ነገር እኮ ዝግጁ ነው። ሀሴትንም ኪራንም እየተቀራረቡ ነው አለች ማለት ነው። ከዛ እንደ ድንገት መጣና ስልኩን ካልሰጠሽኝ ብሎ ተፋጠጠ ማለት ነው። ኪራ ከማን ከጽናት ጋር የተወሰነ ሰምቷል። ሙሉ በሙሉ ባይሰማም የተወሰነ ሰማና በጣም በቃ በጣም ነው የከፋው። ከዛም በኋላ ተናዶ ጠጥቼ ራሴ መርሳት እንደውም አለብኝ ብሎ ከቤት ወጥቶ ሄደ ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች በያላችሁ በስፍራ እግዚአብሔር ሰላም ይብዛላችሁ። አገራችንን ሰላም ያደርግልን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር ሰብስክራይብ ማድረግ አትርሱ። እንዲሁም አዳዲስ መረጃዎችን አዳዲስ ቪዲዮችን ይዤ በመመጣበት ሰዓት እንዲደርሳችሁ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። እስከ ቪዲዮ ፍጻሜ በጥሞና ተከታተሉኝ። እናም ደግሞ በጣም ብሶት ውስጥ ገብቶ በጣም ተናዶ ነው የሄደው። አንደኛ፣ ሁለተኛ ደግሞ ምሩና ጽናት ሲያወሩ እንዲሁም ከሰኒ ጋርም ስታወራ ናሆሜ ቤት ሄደው ነበረ እና በጨረፍታ ናሆም ራሱ ሰምቷል። ነገር ግን ይሄ ነገር አላማረኝም፣ ምሩ ለምንድነው? ነው የተደበቀ ሚስጥር አለ ስታወሩ፣ ደርሻለሁኝ፣ ግን ግልጽ አልሆንልኝም፣ ለምንድነው እንደሆነ ማት ነግረኝ፣ ብሎ ምሩን ናሆሜ ሲጠይቃት፣ ምሩም ደግሞ አልተናገረችም ማለት ነው። አሃይ ጽናት የራሷ ችግር እኮ ሊኖራት ይችላል፣ እና የራሷን ችግር እሷ ናት እኮ የምታውቀው እኛ እኮ የሰውን ችግር እኮ ልናቅ አንችልም አለች፣ እና ምሩ ለናሆሜ ነገረችው ማለት ነው። እናም ናሆሜም የተወሰነ ትንሽም ቢሆን በጥቂቱም ቢሆን ሰምተዋል። ነገር ግን ሙሉ በሙሉ ሊረዳ አልቻለም። ከምሩ ለመስማት ነው የፈለገው ሙሉውን። ምሩ ደግሞ አይ ጽናት የራሷን ችግር እሷ ነች የምታውቀው፣ እኔም ስለ እንደዚህ አይነት ነገር እማውቀው ነገር የለም አለች ማለት ነው ከዛም ኪራም ያው እሷ ከች ላይ ያለች ስታወራ የተወሰነ ሰምቷል። ነገር ግን እኔ ራሴን ለምንድን ነው እንደው መርሳት እፈልጋለሁ ሄጂ እጠጣ አለ እና በጣም ጭንቀት ውስጥም በጣም ተናዶም ስለነበረ ሄዱ ጠጥቶ መጣ ማለት ነው። ጠጥቶ ተመልሶ በባለፈው ቪዲዮ እንደተመለከት ነው ማለት ነው። ጠጥቶ ተመልሶ መጣ። ሲመጣም ጽናት ነበረች እንዴ ከህይወቴ ውጣልኝ፣ አልፈልግሽም፣ አልፈልግሽም ብለሽኝ አልነበረ እንዴ አላት ማለት ነው። ከዛም እሷም ቆይ እስኪ ተረጋጋ፣ አሁን ቤት ግባ አለችው ማለት ነው። እንዲ እኔ እማትፈልጊኝ ከሆነ አንቺስ ምን ታደርጊልኛለሽ? አለና በጣም ሰክሮም ስለነበረ እንዲሁም ክችል ላይ ስታውራም ሰምቷት ስለነበረ ሙሉ በሙሉ ሚስጥሩን ባይሰማም የተወሰነ ሰምቷል። ነገር ግን የተደበቀ ነገር እንዳለ ተረዳት ማለት ነው እናም ተናዶም ስለነበረ ምን አደረጋት? በዛ በሌሊት ወደ ውጭ አስወጣትና በሩም ዘጋባት። ነገር ግን ሰክሮ ስለነበረ እንጂ በጽናት ላይ የሚጨክል ልብ ኪራ እንደሌለ ሁላችንም እናውቃለን። ከዛም በኋላ ያው እንዳልኳችሁ እስከ ቪዲዮ ፍጻሜ በጥሞና ተከታተሉኝ ማለት ነው። ከዛም በኋላ ምን ቢሆን ጥሩ ነው? ውጭ ላይ ማደሯን ቀጥታ ሄዳ ለምሩ ተናገረች ጽናት ማለት ነው። እኔ እኮ ውጭ ላይ ያደርኩትኝ፣ ለነገሩ በኪራም ላይ አይፈረድም፣ ሰክሮም ስለነበረ ውጭ አስወጣኝና ውጭ ላይ ኩርምት ብዬ ያደርኩትኝ ብርድ እየመታኝ ብላ ለምሩ ስትናገር ናሆሜ እንደአጋጣሚ መጥቶ ይሰማል። በጣም ተናዶ ስለነበረ ናሆሜ ከማን ጋር? ከኪራ ጋር ይጣላል። ኪራና ናሆሜ በጽናት ምክንያት ተጣሉ ማለት ነው። ምን ብጨክን ነው ይሄና ሀል እንደዚህ አይነት ድርጊት ምታደርገው ብሎ ናሆሜና ኪራ የተወሰነ ተጣሉ ማለት ነው። ከዛም በኋላ የሄኖክ ነገር ደግሞ አላማረኝም። በጣም ከጽናት ጋር እየተገዳደረ ነው። ከኋላ ከስርስሯ ይከተላታል። እንዴት አንዲት ሰራተኛ እንደዚህ ታካብዳለች? ምናምን እያለ እና የሄኖክ ነገርም በጣም ይገርማል ማለት ነው። እናም እንደዛ ሆኖ ሳለ በጣም ናሆሜ ተናዶ ስለነበረ ቀጥታ ወደ ኪራ መጣ እና ጽናት ደግሞ አይ እንዲህ እሱም ላይ እኮ ኪራም ላይ እኮ አይፈረድም፣ ሰክሮ ስለነበረ ነው እንጂ በቃ ተወው እንዳትጣለው እያለችው፣ በጣም ተናዶ ስለነበረ ናሆሜ ከኪራ ጋር ተጣሉ ማለት ነው። እናም የተጣሉበት ምክንያት እንዴት በጽናት ላይ በሩን ይዘጋል እንዴት ይሄን ሊያደርግ ይችላል ብሎ በጣም ተከራከረላት ሲከራከርላት ምን ቢል ጥሩ ነው ኪራ ማለት ነው አንተ እና ያው ኪራም በጣም ሲከራከር ነበረ ከናሆሜ ጋር ማለት ነው ሁለቱም በጽናት ምክንያት ተጣሉ ጽናት ደግሞ ናሆሜን አረጋጋችው እሱ ሰክሮ ስለነበረ እንጂ በእኔ ላይ የሚጨክን ልብ የለውም ማለች ማለት ነው እሱም ደግሞ አታስመሲ ተወኝ ምናምን ስትያል ነበር እንዴ ምን ታስመሲ ያለሽ ምናምን እያለ በናሆሜ ፊት ለፊት ሲናገራት ነበር ጽናትን ከዛም አልፎ አንድ ላይ ቁጭ ብለው ነበረ። አዎ ቁጭ ብላ እሷ ስልክ እያወራች እያለ መጣ ማለት ነው። ስልክ እያወራች ነበረ ከአባቷ ጋር ጽናት ማለት ነው። ደረጃው ላይ ቁጭ ብላ ስልክ ስታወራ መጣና አጠገቧ ቁጭ አለ። ቁጭ ሲል ጽናት ከአባቷ ጋር ማውራቷን አይቶ ነበር። እስኪ ስልክሽን ስጭኝ ላዋራቸው አለ። ከጽናት አባት ጋርም ስልክ እያወራ ነበር። ካወራ በኋላ በቃ እሺ አውራለች እና ተነስታ ልትሄድ ስትል ምን እጇን ያዛት እና ከእንግዲህ አለ ከእንግዲህ እና ውዶቼ ከእንግዲህ ያለበት ምክንያት ኪራ ማለት ነው ከእንግዲህ እኔ አሰሪሽ አንቺም ደግሞ ሰራተኛ መሆንሽን አትዘንግኝ አላት ምክንያቱም በጣም በብዙ መስመር ሊቀርባት ሞከረ እሷ ስትርቀው ሊቀርባት ይሞክራል በተለያየ መንገድ ጥረት ሲያደርግ ነበረ ነገር ግን አሁን ላይም ግልጽ ስላልሆነችለት አንደኛ፣ ሁለተኛ ደግሞ ሄኖክ ነው። ከስር ከስሯ ይከተላታል። ያው ቪዲዮ እንደተመለከትነው ከስር ስሯ አይጠፋም። በቃ በድንገት እንዲመጣና ይስማታል። በድንገት ይመጣና ሊያስፈራራት ይሞክራል። በጣም በቃ አሁን ላይ እያደረገ ያለው ድርጊት በጣም የሚደብር ነው። በነገራችን ላይ ማለት ነው ሄኖክ እያደረገ ያለው ድርጊት። እናም እኔ አሁን ላይ እኔ አሰርሽ፣ አንቺ ሰራተኛ ይነሽ ነው ያለው ኪራ ማለት ነው። እናም በጣም ነው የደነገጠችው ማለት ነው። እኔም እንደዛ ነው የምፈልገው አለች እኔም እንደዛ ነው የምፈልገው ያለችበት ምክንያት ሀሴትና ኪራ እንዲቀራረቡ ያው ጽናት ትፈልጋለች በነገራችን ላይ እያፈቀረችውም እየወደደችው ማለት ነው ሙሉ በሙሉ ይሄ ነገር ግልጽ እስኪወጣ ድረስ ሙሉ በሙሉ ግልጽ እስኪሆን ድረስ ግዴታ ሁለቱ ተጠራርበው መጋባት እንዳለባቸው ነው ከኪራ አባት ጋር ያወራችው ጽናት እና ምን አለች እኔም ይሄንን ነው የምፈልገው አለች ደረጃው ላይ ቁጭ ብሎ እያወሩ እያለ እኔም ይሄንን ነው የምፈልገው አንተ አሰሬ እኔም ሰራተኛ ክንድ እና ችግር የለውም ስትለው፣ እሺ አሁን ተነስቼ ምሳሌ አቅርብላችሁ አለች። ምሳሌ አቅርብላችሁ ስትለው ምን ቢል ጥሩ ነው ኪራ ሂጂ ከስር ስርሽ ለሚሮጠው ለሄኖክ አዘጋጅለት ምሳ ለሱ ሲጭው ሲላት፣ በጣም ደነገጠች ማለት ነው። እንዴ ምን ማለት ነው? ለምንድን ነው እንደዚህ የምትለኝ ምን አስበክ ነው? ስትለው አይ ምንም ከስር ከስርሽ ለሚሮጠው ሄደሽ ለሱ አቅርቢለት ያለበት ምክንያት ጽናት ክችል ላይ ያለች ሄኖክ እንዳጋጣሚ ሄዶ እያዋራት እያለ በቃ በግድ ማለት ነው ሲስማት ኪራ እንደ አጋጣሚ ክችን ገባ ማለት ነው። እና በጣም ላይ ደነገጠው ኪራ ራሱ ማለት ነው። ምክንያቱም ከእሱ ጋር ያላት ቀረቤታ በጣም ስለራቀ የሆነ አሁን ላይ ለኪራ እየተሰማው ያለው እንደ ማስመሰል አይነት ነገር ነው። ነገር ግን ጽናት እያስመሰለች አይደለም አሁን ላይ እናም ሄኖክም ደግሞ በጣም በቃ ሊደፋፍራት በጣም በቃ ከስር ስሯ ይሯራጣል። ጽናት ራሱ ይሄ ልጅ አላማረኝም፣ አንደኛ ከሴት ጋርም እየተጨቃጨቀ ነው፣ ሁለተኛ እኔንም እየረበሸኝ ነው የዚህ ልጅ ነገር አላማረኝም እያለች ለምሩ እያወራች ነው ማለት ነው። ምክንያቱም የሄኖክ አካሄድ ምን እንደሆነ የራሱ ሊገባኝ አልቻለም ማለት ነው። ከዚህ በፊት ለሐሴት ፍቅረኛዋ እንደሆነ ሐሴትም ለኪራ ነገረው ነበረ ኪራ ግን ይሄኛው ሄኖክ አልመሰለውም። ይሄ ሄኖክ ለኪራ በስት ጓደኛው ነው። ነገር ግን ሐሴት የፍቅረኛዋን ነገር ከዚህ በፊት በጣም ብዙ ነገር በድሎኛል። እንደዚህ እንደዚህ በሱ ምክንያት አባቴ ተሰድበዋል እና ብላ ሁሉን ነገር ለኪራ ተናግራ ነበረ። ኪራ ይሄኛው ሄኖክ አልመሰለውም። ኪራ ምንም የሚያውቀው ነገር የለም እና በጣም ይንቀለቀላል። አንዴ ጽናት ጋር አንዴ በቃ እንዲህ በጣም ከባድ ነው በነገራችን ላይ እና ጽናት ደግሞ በነገራችን ላይ ፊት አትሰጠውም ማለት ነው ፊት አትሰጠውም እና በግዴታ ሄዶ ሲስማት ወደ ክችን ኪራ እየመጣ እያለ አያቸውን ደነገጠ። እና ጽናትን በጣም ደነገጠች ደንግጠው ቆሙ ማለት ነው ሶስቱ ከዛም በኋላ ሄኖክ ጥሎ ወጣ በጣም ተናዶ ነበር ኪራማ እያትና ጥሏት ወጣ እና በዛ ምክንያት ነው ሂጂና ከስርስርሽ የሚሮጠውን ስለሱ ምሳ ስጪው ለእኔ ችግር የለውም አላት ማለት ነው እናም እንደዛ ካልክማ ችግር የለውም እሺ እኔም የምፈልገው ይሄንን ነው ስትለው ገርሞት እያያት ነበረ ማለት ነው ደረጃው ላይ ሆነው ሲያወሩ በቃ ገርሞት ትያያት ነበረ። ግን ኪራ አሁን ላይ እያሰበ ያለው ጽናትዬ ልክ እንደምታስመስል አይነት ነገር ነው የሚያስበው። እሷ እያስመሰለች አይደለም፣ የእውነትም ትወዷለች፣ የእውነትም ታፈቅሯለች። ነገር ግን አሁን ላይ ለመራቅ ብዙ ጥረት እያደረገች ነው። እኔ ብን ብዬ ወይ ደግሞ ልውጣ ወይም ደግሞ ልራቅ እንዴ ትላለች፣ አንዴ ደግሞ ሰኒን ታማክራለች። አንዴ ምሩን ምሩና ሰኒ ስታማክራቸው ከቤት እስኪ ለጥቂት ጊዜ አንቺ እስቲ ዞር በይ ከቤት ውጭና እስኪ በውጭ ሆነሽ እያቸው አንቺ ቤት ውስጥ እያለሽ ኪራ እንዴት አንቺን ሊተውሽ ይችላል? በፍጹም ሊተውሽ አይችልም። ምክንያቱም በጣም ከልቡ ስለሚያፈቅርሽ። ስለዚህ እስኪ ከቤት ውጭና ሞክሪ በውጭ ሆነሽ እስኪ እያቸው እና በውጭ ሆነሽ የምትከታተያቸው ከሆነ ኪራና ሀሴት ብቻ ስለሚሆኑ የሁለቱ ቀረቤታ ሞር እየጨመረና አንድ እየሆኑ ይሄዳሉ። ነገር ግን አንቺ ቤት ውስጥ ካለሽ በፍጹም አንቺን ሊረሳሽ አይችልም፣ ስለሚያፈቅርሽ ስለሚወድሽ ብለው ምሩም እንዲሁም ሰኒ የራሳቸውን ምክር ያቀርባሉ ማለት ነው። እሷም ይሄን እንዴት ሊያደርገው ይችላለሁ? እንዴት ከቤት ሊወጣ ይችላለሁ ስትል፣ እንደዚህማ ካላደረግሽ አንቺም ትጎጃለሽ፣ ኪራም ደግሞ በመሀል ይጎዳል፣ ነገር ግን ራቂ፣ ለተወሰነ ጊዜ ከቤት ውጭና እስኪ፣ የነሱን ቀረቤታ የምናየው ይሆናል ብለው ቢያስረዷትም ነገር ግን ግራ ተጋብታለች ጽናት፣ አሁን ላይ ማለት ነው። እና ከባድ ነው። አንዳንዴ ለሰው ደስታ ስንል ራሳችን ችግር ውስጥ ነው የምንገባው። እና በጣም ከባድ ነው። በነገራችን ላይ የፅና ድራማ በጣም ነው የሚመቸኝ ማለት ነው። አሁን ላይ በጣም የተጨነቀች የተሰቃየች ያለችው ከራሷ ደስታ ይልቅ ለኪራ ቤተሰብ ደስታና እንዲሁም ለኪራ ደስታ ስትል ነው። ነገር ግን ዞሮ ዞሮ ይሄን እውነታውን ሙሉ በሙሉ ግልጽ በሚሆንበት ሰዓት ኪራ የበለጠ እንደሚወዳት ተስፋ አረጋለሁ። የዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስላል። አስተያየታችሁ እንደተለመደ በኮሜንት አስቀምጡ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የፅናት ድራማ እስኪ ምን ተማራችሁ? እንደተለመደ አስተያየታችሁ በኮሜንት አስቀምጡ እና ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እወዳችኋለሁ። ባይ ባይ።